ዛሬ ገራሚና ልዩ ቀን እናሳልፋለን ብዬ ተስፋ አደርጋለሁ። እንግዲህ ከመግቢያ ላይ እንዳያችሁት ከቲጂ ጋራ ልንገናኝ ዛሬ ተቀጣጥረናል ማለት ነው። ቲጂን በዩቱብ መንደር ከተዋወቅኳት መልካም ጓደኞቼ መካከል አንዷ ናት ማለት ነው። መጀመሪያ ሀብለን ስንጀማምር የተገናኘን ጓደኛሞች ነን። እንግዲህ ጓደኝነታችን እስከዚህ ድረስ ዘልቋል። ኢትዮጵያ ከገባው ጀምሮ የሆነ ቀን እንደምንገናኝ ተስፋ ነበረኝ። ዛሬ ልንገናኝ ይኸው ሰዓቱ ደረሰ ተቀጣጥረናል። ለማንኛውም እንግዲህ እስኪ አብረን እንጓዝ፣ ውሏችንን አብረን እንዳሰው። ማምዬ እኔ እጅግ ዛሬ ስላገኘችሁ በጣም ለኔ ልዩ ቀን ነው። በጣም ነው ደስ ያለኝ ከምላችሁ በላይ ወላጅ እናቴን ያገኘው ያህል ነው እየተሰማኝ። እንግዲህ ውድ ቤተሰቦቼ እና ዛሬ ከቲጂ እናት ጋራ ደስ የሚል ጊዜ እያሳለፍን ነው። እንግዲህ ቲጂ ከብዙ ከረጅም አመት በኋላ ከቤሩት ነው የገባችሁ ማለት ነው በቅርቡ በነገራችን ላይ እኔና እሷ ተከታትለን የገባ ነው። የአንድ ወር ልዩነት ምናምን ቢኖረን ነው ያው አብረን እንገባለን ስንል እንግዲህ የወራት ልዩነት ብቻ ነው ያለን፣ እኩል ማለት ይቻላል የገባንበት ማለት ነው። እና ማምዬ ያው ስለመጣችልሽ፣ ሰላም ስለተገናኛችሁ እጅግ በጣም ደስ ይላል። አንቺስ ምን ተሰማሽ? እኔ ያው ሰላም ከረጅም ዓመታት በኋላ ያው ብቻዬን ነበርሁና ታናናሾቿም አሁን ታጠገቤ ስለሌሉ ብቼን በቃ እያመመኝም ነበርና አሁን እሷ ይኸው ድንገት ከች ብላልኝ አሁን ደስ ብሎኛል። እንግዲህ እንኳን ሁላችሁም ጓደኞቿም የገባችሁትም እንኳን ሰላም ገባችሁ። እዛም ያላችሁት ደግሞ ሰላም እንድትገቡ ጸሎት እናደርጋለን። በቃ አሁን ደስ ያለ ስሜት ነው ያለኝ። አብረ አብሪያት እየኖርኩ ነው ደስ ይላል። በቃ አሁን ደስ ብሎኛል ውስጤን ያን በቃ ሁሉ እየለቀቀኝ ነው ያለ ውሃ ቋጥሮ ምናም። ማምዬ እንግዲህ እንደናትኛ ብዙ በስደት አለም ነገ ዛሬ ምናምን የማለት ነገር አለ። ለምሳሌ ሁለት አመት ብለን ሂደን ሶስት አመት ከዛ አራት አመት አምስት አመት እያለን ብዙ አመታትን እዛ የምናሳልፍበት አጋጣሚዎች አሉና እንግዲህ ከእናቶች መካከል የኔ እናት አሁን ለምሳሌ በጊዜ ላይ አረታይ ልጅ ግዴለሽ ምዛ እድሜሽን አትፍጪ የሚሉ ጥያቄዎችን በጣም በተደጋጋሚ ተጠይቀይ ነበረ። በእርግጥ ያን ያክል የተጋነን አመት ባልቆይም፣ ነገር ግን ከሁለት አመት በኋላ እንድቆይ ፍቃዱ አልነበረም። እንግዲህ እንደ እናት አንቺም ያው ቲጅ ትንሽ ረዘም ያለ አመታት ወደ ቤሩት እንደቆየች አውቃለሁኝና ምን ይሰማሽ ነበረ? ለሌሎች ደግሞ እህቶቻችን እንደዚሁ ነገ ዛሬ በማለት በጣም ረጅም ጊዜያቸውን በስደት ነው የሚያሳልፉትና ለእነሱስ ምን ትመክሪያቸዋለች? ምክንያቱም አሁን እንግዲህ ከሀገር ውስጥ ያለው ሁኔታ ትንሽ እዛ የአእምሮ መረበሽ ይፈጥርብናል። እዛ ሄጄ ምንሰራለው ምን እናደርጋለን፣ እዚሁ ብንለፋ ይሻላል ምናምን የሚሉ የራሴም የግሌም ሀሳብ ስለ ለነበረበት ማለት ነው እንግዲህ፣ ይሄንን ስላለፍኩበት አንቺም እንደናት ለምሳሌ ቲጂ እዛ ረጅም አመታትን አሳልፋለች፣ ዚህም ልክ ሌሎችም እህቶቼ እንደዚህ ስላሉ ምን ትመክሪናለሽ? ለኛ ለስደተኞች ልክ ውጭንም አሁንም ደግሞ መተንም ለመሰደድ የምናስብም አለን፣ ከዛም ደግሞ ብዙ ረጅም አመታትን የምናሳልፍ እህቶች አለንእና ምን ትመክሪናለሽ እስኪ እንደናት እናት? እንደገባች ብዙ ሰው መጥቶ መቼ ነው ተመልሰ የምትሄደው ነው የሚለኝና እኔ መመለሷን አልፈልግም። እሷን ብትሆን ለዛውም እስካሁንም ቢያንስ እኩዮቿ ትዳር እየያዙ ብዙ ነገር እየሰሩ ስለሆነ አሁን እዛ አልፎም ላይ አልፍም እዚህም ሰው እንደኖረ ስለሚኖር መታ በሰዓቱ ያው ትዳር ይዛ ልጅ እንደማይ ነው እኔ ደስ ብሎኝ። አሁን በጣም ደስ ያለኝ ነገር እዚያም ስትቆይ አልፈለኩበት ያው፣ መዳር ፈልጌ ነው እንግዲህ። የመጀመሪያ ልጅ ስለሆነች መዳርና ልጅ መሳም፣ የልጅ ልጅ መሳም። እኔ አሁን ትንሽ ከእድሜም ሄድ ያው ስለሆነ እና የልጅ ልጅ የለኝም ወንድ ልጅም ስለሌለኝ ወንድ ልጅ ወልዳ እንዳይ ብዬ አሁን ደስ ብሎኛል። በቃ የምመኝላት እንደዛ ነው። እና ጓደኞቿን ብትሆኑ ሆኑ እዛ አሁን ብዙ ሰርተው የመጡ ሰዎች ሌሎች እናውቃለን እስከ 12 ዓመት 13 ዓመት ቆይተው የመጡ ሰዎች እዛ የው ካኗኗራቸው እየጨረሱ ድጋሚም እየሄዱ ሳይወልዱ እድሜያቸውን እየጨረሱ እያረጁ ምናምን የሚቆዩ ሰዎች ስላሉ እና በነኛ እኔ ሳይ በቃ ሰው ገንዘብ ብቻ አይደለምና ህይወት፣ በቃ ደግሞ ዛሬ ጊዜው የከፋ ስለሆነ ልጅ መውለድም አስፈላጊ ነው እና እና መቼም ቢሆን ስለማያልፍ መታችሁ ሰው እንደኖረ እየኖራችሁ አምላችሁ እኔ እንደዛ ነው። አሁን ገንዘብ ምንም ቢሞላ ቢተርፍ ማለቁ ስለማይቀር ግን በምንም በድህነት ቢሆን ያው ልጅ መኖሩ ነው ዋናው ለሰው ጠቃሚነቱ። ውድ ቤተሰቦቼ ከቲጅናት ጋር እንደዛ አይነት ቃለ መጠይቅ እየተለዋወጥን ነበረ። በእርግጥ የቲጅናት እየተናገሩት የሁላችንም ወላጆቻችን ምኞታቸውና ሀሳባቸው ስለሆነ እጅግ በጣም የወደድኩት ቃለ መጠይቅ ነበረ። ምንም እንኳን ከኔ ጋራ መንገዳገድ ነገር ቢኖርም ይህ አይነት ነገር ስላልተለመዱና ያው በሂደት ሊስተካከሉ የሚችሉ ነገሮች ናቸው። እንግዲህ ይህ ቃለ መጠይቅ የመጀመሪያው እንደመሆኔ መጠን ምናልባትም የቃላት ግድፈት ሊኖረው ስለሚችል ያው ባላዬ እንድታልፉት ማለት ወዳለው። ብቻ ግን ወላጆቻችን ስለኛ ምን ይሰማቸዋል የሚለውን ግንዛቤ ለመውሰድ ያደረኩት ቃለ መጠይቅ ነበረ ከቲጅ እናትም ደስ የሚል እውነትም የተመለከተችውና ያየችውን ሀቅ ነግራናለች። እድሜ ቆማ አይጠብቅም። በገንዘብ የማታገኙትን ልጅ ታጡታላችሁ እና ገንዘብ ተፈርቶ ይገኛል። ካልዛ ደግሞ ወልዳችሁን ብትሄዱ የተሻለ ነው የሚል እንደ አማራጭም ተናግረዋል። ብቻ ግን እጅግ በጣም ደስ የሚል ነበር። በነገራችን ላይ የቲጅና ቶሎ በፍጥነት ነው የተግባባ ነው አንቺ እያልኩ ነበር ሳናገራት ምክንያቱም ከገመትኩት በላይ ነው የሆነችብኝ። እንግዲህ እናቶቻችን የምንስልበት መንገድ አለ ከቴክኖሎጂ ያራቁ እንደዚህ አይነት ነገር። የቲጅ እናት ግን በጣም ፈጣንና ቀልጣፋ ተግባቢ፣ ጨዋታ ማዋቂ ናት። በቀልድም እንደዚሁ ትሳተፍ ነበረ። እንግዲህ ከካሜራ ጀርባ ደስ የሚል ጭውውትም እያሳለፍን ነበር እና በጣም የሚገርማችሁ ነገር ፈጣንና እጅግ ለዘመኑ ቅርብ የሆነች እናት ነው ያለቻት እና እንዴት ደስ እንደምትል እንዴት ደስ የሚል ቀንም እንዳሳለፍን ልነግራቸው አልችልም። እንግዲህ ያው ሙሉ በሙሉ የተቀረጸውን ቪዲዮን ስራው ካልን ያው ረዘም ስለሚል ለዛ ነው፣ አጠር አድርጌ ብቻ እሳቸውም ቲጅ በመምጣቷ እየተሰማትንና ከዚህ በኋላ ደግሞ ትዳር ይዛ ልጅ ወልዳ የልጅ ልጅ ማየት ነው የምፈልገው የሚሉት ምኞታቸው የሁላችንም እናቶቻችን የሚመኙት ምኞት ነው ለማለት ቁም ነገር ያለው መልእክት ስለሆነ እጅግ በጣም የወደድኩት ነበረ። ምንም እንኳን ከኔ ጋራ መንገድ አገድ ቢኖርም እንግዲህ ገና ዩቲብ ስንጀማምር በመቶዎቹ ደረጃ ሳለን እርስ በርሳችን ሰብስክራይብ ተደራርገን ቪዲዮችን እየተቀያየርን እያጫወትን ሰዓታችን እስከምንሞላበት ድረስ በጣም እየተረዳዳን እየተሳሰብን ነው እዚህ ደረሰ። አገረ ሰላም ውበቴ ዩቱብ፣ መሰረት ጎጃሚዋ እንዲሁም ክርክም ክርክም ዩቱብ በጣም ለኔ ባለውለታዬ ና መጀመሪያ ዩቱብ ስጀምር ያገኘዋት እህቴ ነች። እንግዲህ ከትናንት ተነስተን ዛሬ ላይ እዚህ ደርሰናል። ዛሬ የምንተሳሰብ እህት አማቾች ሆንን፣ እናቷንም ከመታወቅ ደረጃ አደረሰን። ውዶችዬ ምን ለማለት እንደፈለግኩኝ የሚጠፋቸው አይመስለኝም። በዩቱብ እንደዚህ ቤተሰብ ማፍራት እንደቀላል የሚታይ ጉዳይ አይደለም። ቀናችንን እንዲህ ባማረ መልኩ የወዲ ወዳችን ስንጫወት ሰዓቱ መሸብን። በስተመጨረሻም መጨረሻም የእመቤታችንን ስላድኖ ይዛ ይሄውልሽ ጉናዬ፣ ይኸው ለዩቱቤ ዋጋ ከፍለሻል እጅግ ከሚገባው በላይ መልካም ሰውነሽ በማለት እመቤቴን ስላድኗን አበረከተችልኝ። ከቃል በላይ ነው የሆነብኝ። የእውነት ነው የምላችሁ ይሄ ስጦታዋ እጅግ በጣም ነው የከበደኝ። ምክንያቱም እመቤቴ የዓለሙን ቤዛ እየተሸከመችው ይኸው፣ እመቤቴ ማርያም ትጠብቅሽ፣ ቀናውን መንገድ ትምራሽ በማለት ስጦታውን አበረከተችልኝ። በአካባቢው የነበሩ ህጻናትም ይከፈት እያሉ አደመቁልነ። ብቻ ምን ልበላችሁ ቲጅናኔ በውስጥ ብናወራም ከዩቲዩብ መንደር ግን ጠፋ ካለች ሰንበትበት ብላለች። ይኸውም የኢንተርኔት ችግር ስላጋጠማት ይህ ሁኔታዎች ስላልተመቻቹላት፣ በዚህ ጉዳይ ጠፍታ ነበረ። ብዙ እህቶች ቲጂኮ ገጠር ከሄደች በቃ ጠፍታለች ዩቱብን ተወቹ ማለት ነው። ከማዳም ጋራ ድብብ ቆሽ እየገጠመች እዚህ ያደረሰችውን ቻናል አሁን ላይ ለምን ሰነፈች የምትሉ እህቶች አላችሁ። ያው የኢንተርኔት አለመመቻቸት ነው። አሁን ሰሞኑን ግን ብቅ ብቅ ማለት ጀምራለች። ከዚህ በበለጠም ቲጂ አቅሙም ስላላት ትሰራለች። በተለይ ደግሞ በዝማሪ አገልግሎቶቿ የምናውቃት እህታችን ናት። ማንኛውም ከዩቱብ ውለታዎች እንግዲህ ዩቱብ ከዋለልኝ አንደኛው ቲጂና ቤተሰቦቿን በመታወቂ ምክንያት ልክ እንደሷ ብዙ ቤተሰቦችን ማፍራት መቻሌ ነው። በነገራችን ላይ ሌላ እህቴም እንደዚሁ እመቤቴ ማርያም ስለ አድኖ ይዛ ሰርፕራይዝ አድርጋኛለች ና ከእሷ ጋራ ተመቻችቶልን በእርግጥ ቪዲዮ አልሰራንም ለቀረጻ ስላልተመቻቸልን ነበረ። ለወደፊት ደግሞ ከሷ ጋራ ይዤ ከች የምለው ቪዲዮ ይኖራል። ለማንኛውም ውድ ስጦታውን ስትሰጠኝ የነበረውን ፕሮግራም እንድትከታተሉት ጋበዝኳችሁ። አብረን እንመልከት መብርሃን እናቴ ጣቀሽ አእምሮሽን አትቀይርብሽ። የልብሽን መሳት ትስጥልሽ እናቴ መብርሃን። የልብሽን መሳት ትፈጽምልሽ። እናትሽን ደግሞ እግዚአብሔር ጤናዋን ሰላም ያድርግልን። ምክንያቱም መብርሃን እናቴ እና ያመጣችልኝና እጅግ አድርጌ አመሰግናለሁ። በነገራችን ላይ የአመለም እንደዚህ በጣም ሰርፕራይዝ አድርጋኛለች። መቤቴ የናም ጥታ የሰጠችኝ ና እህቶች በጣም እጅግ አድጌ አመሰግናለሁ። ከቲጅና ከእናቷ ጋራ እንዲህ በአማረ መልኩ በሳቅና በጨዋታ የታጀበ ውሏችን ምሽቱ መጣና ሊቋጨው ደቂቃና ሴኮንድ ብቻ ቀሩ። በመጨረሻም የሚያማምሩ ፎቶዎችን በስልካችን አስቀርተን ምሽቷ ለያየችን። ባጭሩ ከቲጅና ከእናቷ ጋራ እንደዚህ ውብ የአማረ ጊዜ አሳልፈናል። ብቻ ረዘም ያለውን ቪዲዮ አጠር በማድረግ ለእናንተ በሚመች መልኩ እንደዚህ አቅርቤላችኋለሁ። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝላለሁ። አመሰግናለሁ።